አቶ ሽመልስ አብዲሳ የኦሮሞ ህዝብ በመራር ትግል ያገኘውን ድል ለሌሎች አሳልፎ ከሰጠ መልሶ ለማግኘት ይቸገራል ሲሉ ትናንት በማህበራዊ ሚዲያ የትስስር ገጻቸው ላይ አስፍረዋል። የአማራ ክልል ወቅታዊ የፀጥታ ሁኔታን በተመለከተ በባህር ዳር እየተደረገ ያለው ስብሰባ እያነጋገረ ነው። ጄኔራል አበባው ታደሰም ክልሉን በአስቸኳይ ተረከቡኝ ሲሉ ለብልጽግናው አመራሮች አሳስበዋል። በአዲስ አበባ ከ220 በላይ የፕሬዚዳንት ኢሳያስ ያፈወርቅ መንግስት ተላላኪዎች በቁጥጥር ስር አዋርኩ ሲል የብልጽግናው መንግስት ገለጸ። በሁለት ወራት ብቻ ከ100 በላይ የትግራይ ሰራዊትና ከ350 በላይ የፋኖ ኃይሎች አስር ያሉ ሲልም አክሏል። በኦሮሚያ የኦሮሚያ ክልል መጋቢት 24 ሰልፍ ባልወጡና ሱቅ ዘግተው በነበሩ ሰዎች ላይ ቅጣት መጣሉ ተሰማ። በአመዛኙ በግዳጅ በተካሄደው የድጋፍ ሰልፍ ላይ በከተሞች እስከ ስድስት ሰዓት ድረስ ሱቅ እንዳይከፍቱ ተደርጎ እንደነበር የቀድሞ መንግስት ባለስልጣን ገልጸዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ። ለሰዓቱ የተመረጡ አዳዲስ ዜናዎችን አሰናርተን መተናል። ወደ መረጃው በአዲስ አበባ ከ200 በላይ የኢሳያስ አፈወርቅ የመንግስት ተላላኪዎች በቁጥጥር ስር አዋልኩ ሲል ብልጽግና መንግስት ገለጸ። በሁለት ወራት ውስጥ ብቻ ከ100 በላይ የትግራይ ሰራዊት፣ ከ350 በላይ የፋኖ ኃይሎች በከተማ ውስጥ አስር ያሉ ሲልም አክሏል። በአዲስ አበባ ባሰማራው ውስጥ የሰላም ሰራዊት ጽንፈኛውና ሽብርተኛው ሰርገው ገብተውብኛል የሚል ሪፖርቲም አቅርቧል። ሰዎችን ማንነታቸው ለይቶ ማጥቃትና ማሳደድና ማሰር አገዛዙ በአዲስ አበባ የፈጸመው ተግባር ነው። በትግራይ ጦርነት ከፍቶ በአዲስ አበባ በሌሎችም አካባቢዎች የሚገኙ የትግራይ ተወላጆችን መርጠው ባልተወለዱበት ማንነት ሳቢያ ከአስር ሺዎች አስሯል። ንብረታቸውንም አግዷል፣ ዘርፈዋል። ይህን የአገዛዙ መሰረት ላይ ያደረገው ወንጀልን የተቃወሙ የነበሩትን የአክል ድጋፍ የሰጡትም ግን በርካቶች እንደነበሩ የሚዘነጋ አይሆንም። በዚሁ ተግባር የቀጠለውም የብልጽግናው መንግስት ከዚህ በፊት ደግሞ በአማራ ተወላጅ የአገሪቱ ዜጎች ላይ ተመሳሳይ ዘመቻዎችን አካሂደዋል። በተለይ አዲስ አበባ ደግሞ የዚህ መንግስት ሰለባ የሆኑ ነዋሪዎች በርካቶች ናቸው። ከጥቂት ቀናት በፊት በአዲስ አበባ አስተዳደር ከንቲባ ጽህፈት ቤት የተደረገው የጸጥታ ግምገማ ላይ የቀረበው ሪፖርት የሚያመላክተው ይህንኑ ነው። ወይዘሮ ሊዲያ ግርማ የሚመሩት የከተማዋ ሰላምና ጸጥታ ቢሮ ባቀረበው ሪፖርት ባለፉት ሁለት ወራቶች ብቻ 356 የፋኖ ኃይሎች በከተማው ውስጥ ሰርገው ገብተው በቁጥጥር ስር አዋልኩ ብለዋል። ምክትል የቢሮ ኃላፊውም እንዳቀረቡት በዚሁ ሪፖርት የፋኖ ኃይሎች የመረጃ ምንጭ የሆኑ ሰዎች በየክፍለ ከተማው ተገኝተዋል። አንዳንዶቹም በአውደ ውጊያ ላይ የነበሩ ናቸው ሲልም አክለዋል። ከሳቸው በላይ የአገዛዙ ኃላፊዎች የፋኖ ኃይሎች በሀገሪቱ ዋና ከተማ ቀርቶ በክልሉ የወረዳ ከተሞች ሳይቀርም የሌሉ በጫካና በየጥሻው የተደበቁ እዛም ሆኖ የጅብ ቆዳ ሰው የሚዋጉ ናቸው ሲሉ በሚደመጡበት ሁኔታ ነው። እንግዲህ እኚህ ሽሞች ግን ከ350 በላይ የፋኖ ባርናሎችን አዲስ አበባ ውስጥ አሰርን የሚሉት በእርግጥ በአገዛዙ የአማራ ክልል ተወላጆችን ጽንፈኞችን አሊያም የጽንፈኛን ተላላኪ የሚል መደብ ውስጥ ማስቀመጡ የሚታወቅ ነው። ባሳለፍነው ማክሰኞ ተስፋዬ ድንድር በተባለው ሰው የቀረበው የከተማ የጸጥታ ቢሮ ሪፖርት ቀጥሎ የሚያነሳው ጉዳይ ደግሞ ከ106 በላይ የትግራይ ሰራዊትና በከተማዋ ውስጥ በቁጥጥር ስር አዋለን የሚለውን ይህ ብቻ ሳይሆን ወደ 224 የኤርትራ መንግስት ተላላኪዎች እንደዚሁ በሁለት ወራት ውስጥ ብቻ አስረናል ሲልም አክለዋል። ወይዘሮ ሊዲያ በአዲስ አበባ በመጋቢት ወር ውስጥ ብቻ 36 ሰው በወንጀል ድርጊቱ ሳቢያ ተገድሏል። በከተማው በወንጀል ስራዎች ላይ በአመዛኙ የተሰማሩት ደግሞ የኤርትራና የትግራይ ሰራዊቶች ናቸው ሲሉ መናገራቸውም ታውቋል። ጦርነት ለማካሄድና ኢትዮጵያን ለመግደል ትብብር አድርገው የነበሩት የሻቢያና የብልጽግና መሪዎች ጦርነት ወደ ሰላም ሲቀየር ግን እነሱ ወደ ጦርነት ገብተዋል ተብሏል። በአማራ ክልል የሚደረጉ ውጊያዎችና የድሮን አሰሳዎች ዛሬም ቀጥለዋል። የነ ጄኔራል አበባው ታደሰ የባህር ዳሩ ስብሰባም እያነጋገረ ነው። ጄኔራሉ ክልሉን በአስቸኳይ ተረከቡኝ ሲሉ ለብልጽግናው ፖለቲካዊና ሰርጣዊ አመራሮች አሳስቧል ተብለዋል። የአማራ ክልል የጸጥታ ሁኔታ ግምገማን በተመለከተ በባህር ዳር አስቸኳይ ስብሰባ እየተካሄደ ይገኛል። በአማራ ክልል በሁሉም ዞኖች የሚገኙ የጸጥታና የደህንነት አመራሮች እንዲሁም የሚሊሻ ጽህፈት ቤት ኃላፊዎች በአስቸኳይ ተጠርተው በስብሰባው ላይ መቀመጣቸው ታውቋል። ስብሰባውን በደህንነት ስጋት ምክንያት ቦታ እንደተቀያየረ የተደረገ ሲሆን ዛሬም ሶስተኛ ቀኑን ይዞ ቀጥሏል ተብሏል። የስብሰባው የውስጥ ምንጮች የመጀመሪያ ስብሰባ በባህርዳር አስተዳደር ጽህፈት ቤት፣ ሁለተኛው ስብሰባ በብልጽግና ጽህፈት ቤት፣ በሶስተኛው ደግሞ ዛሬ በኢቫንት ሆቴል እየተደረገ መሆኑን ገልጸዋል። ጄኔራል አበባው ታደሰም በአማራ ክልል የሚገኙ ሁሉም የመከላከያ ግንባር አምራሮችና ጄኔራሎች እንዲሁም የእዝና የተለያዩ አደረጃጀት መሪዎች በዚሁ ስብሰባ ላይ እንዲገኙ ጥሪ አድርገው ተገኝተዋል ተሰጥቷቸው ብለዋል። በስብሰባው ላይ የተነሱና ዋና ዋና ጉዳዮች መካከልም የክልሉ ብልጽግና የጸጥታ መዋቅር እንደገና መፈወዝና መስተካከል አለበት የሚለው ይገኝበታል። በዚህም ጀኔራል አበባው ታደሰ የክልሉ የጸጥታ መዋቅር ላይ የተወሰኑ ማስተካከያዎችና ስምሪት ተደርጎ ክልሉን ረክቡናላችሁ የሚል ሀሳብ አቅርቧል ተብለዋል። ይህም ጀኔራል አበባው ንግግር መከላከያ ሰራዊቱ በአማራ ክልል ለቆ ሊወጣ እንደሚችል ፍንጭ የሚሰጥ ቢመስልም ሆን ብለው የብልጽግናው አመራሮች ስራዎችን ቶሎ ቶሎ እንዲሰሩ ለማድረግ ነው ሲሉ የስብሰባው ምንጮች አስተያየታቸውን ጨምሮ ገልጸዋል። መከላከያ ሰራዊቱ በተደጋጋሚ ጊዜ ክልሉን ለቆ እንደሚወጣና ለሌላ ግዳጅ መዘጋጀት እንዳለበት ሲገልጽ እንደነበር ይታወሳል። ሆኖም መሬት ላይ ግን ተጨማሪ የመከላከያ ኃይል ሜካናይዝድ ጭምር ወደ ክልሉ እየገባ እንደሆነም መረጃዎች አመላክተዋል። ከዚህም በተጨማሪም በስብሰባው ላይ የከተማው አመራሮች በስብሰባው ያገኙት ውጤት ሪፖርት እንዲያቀርቡ የተጠየቁትንና በየግንባር የመጡት ጄኔራሎችም በግንባሩ አገኘን ያሉትን ውጤት እያቀረቡ ግምገማ እየተደረገባቸው እንደሚገኝም የስብሰባው ምንጮች ገልጸዋል። በኦሮሚያ መጋቢት 24 ቀን ለማድመቅ ሰልፍ ባልወጡና ሱቅ ዘግተው በነበሩ ሰዎች ላይ ቅጣት መጣሉ ተነገረ። በአመዛኙ በግዳጅ በተካሄደው የድጋፍ ሰልፍ ላይ በከተማ ውጭ እስከ 6 ሰዓት ድረስ ሱቅ እንዳይከፈት ተደርጎ እንደነበረም የቀድሞ የመንግስት ባለስልጣን ተናግረዋል። ትግራይን ወደኋላ ለብዙ ዓመታት የመለሰው አማራ ክልልን ወደ ለየለ ጦርነት ያስገባው የደቡብና የሲዳማ ክልሎችን የመንግስት ሰራተኞችን ባለሙያዎች ደሞዝ ከልክሎ ኢኮኖሚያዊና ማህበራዊ ቀውስን ያወለደው አፋርና ሶማሌ ክልልን ለደም አፋሳሽ ግጭት ዳርጎ ውጥረት ውስጥ የከተተው የብልጽግና መንግስት ወደ ስልጣን የወጣበት ሰባተኛ ዓመት፣ ለስድስት ዓመታት በሙሉ በጦርነት የምትታመሰው ኦሮሚያ ደጋፊዎቼ ናችሁ ተሰለፉ ሲሉ ብለዋል። ስለ ጉዳዩ አስተያየታቸውን የጻፉት የቀድሞ የሰላም ሚኒስትር አቶ ታዬ ደንደአም ከበርካታ አካባቢዎች ተጨባጭ መረጃዎችን ማሰባሰባቸውን ገልጾ በከተማዎች እስከ 6 ሰዓት ሱቅ የከፈተ የሚቀጣ መሆኑን ታውቋል ብለዋል። የዛሬ 7 አመት በሁሉም ኢትዮጵያዊ ለውጡ የሚወደድ እንደሆነ ያስታወሱት አቶ ታዬም ሰባተኛ አመት ግን በኦሮሚያ በግዴታ ሰልፍ ሲደገፍ መሆኑን አንስተዋል። የብልጽግና ደሴት ነዋሪዎች ከዚህ በፊት ሲጨፍሩ ህዝብ እያለቀሰና እያዘነ ከኋላቸው አጅቧል ያሉት የቀድሞ ባለስልጣን መጠነኛ ሰልፍ በአሶሳና በወላይታ ሶዶ ከመታየቱ ባ ሲያገር ትዕይንቱ በዋናነት በኦሮሚያ ተወስኗል ነው ያሉት። የኦሮሚያ ክልል ብቻውን ሀገራዊ የተባለው አጀንዳ ለምን እንደወሰደ ያጠይቃል ያሉት አቶ ታዬ ሀገራዊ ለውጡ መከበር ከነበረበት ያለ ልዩነት በሁሉም ዘንድ ቢሆን ይገባ ነበር ብለዋል። እንዲሁም ሆነ ይህ መጋቢት 24 ሰባተኛ ዓመት በብዙ ክልሎች ሳይታወስ የቀረ ሲሆን ይህ መንግስት በኦሮሚያ ብቻ ድጋፍ ያለው ለመደረግ የተሞክረበትን ሂደት ከለውጡ ወዲህ በኢትዮጵያ ውስጥ ተገዶ የሚሰለፍ ህዝብ ከኦሮሚያ ውጭ አለመኖሩን ያሳያል ሲሉም ገልጸውታል። ኦሮሚያ ማሳያውን በኪሳራ ስንዴ መዝራትን ምርቱንም ከገበያ ዋጋ በታች ለመሸጥ ከሚገደድ ከመሆኑም በላይ ለብልጽግና እቅድ በግድ ሊሰለፍ ከርሟል ሲሉም አክለዋል። ከዚህ በተጨማሪም ከመከራው ጊዜ በላይ የተዘፈቀውና የሞት ዘውዱን እንኳን ለመቅበር የተቸገረውን ኦሮሞን ልዩ የስርዓቱን ተጠቃሚ ለማስመሰልና ከወንድሙ ህዝቦች ጋር ማቃቃር ድራማ ሊሆን እንደሚችልም ግምታቸውን አስቀምጠዋል። ፖለቲካ ቁማር መሆኑን በአደባባይ መነገሩ ማስታወሱ ይህ የኦሮሞ ህዝብን አስገድዶ ሰላማዊ ሰልፍ ማስወጣቱ ስልቱ ከሌሎች ኢትዮጵያውያን ጋር ለማቃቀር ለማረም ነው የሚለውን ሚዛን የሚያነሳ ግምት ብለውታል። አቶ ሽመልስ አብዲሳ የኦሮሞ ህዝብ በመራር ትግል ያገኘውን ድል ለሌሎች አሳልፎ ከሰጠ መልሶ ለማግኘት ይቸገራል ሲሉ ትናንት በማህበራዊ ሚዲያ የትስስር ገጻቸው ላይ አስፍረዋል። ሽመልስ በትናንትናው ዕለት የመንግስት ለውጥ አስመልክቶ በኦሮምኛ ባስተላለፉት መልእክት ይህ ድል በከፍተኛ መስዋዕትነት የመጣ መሆኑን የኦሮሞ ህዝብ ያውቃል ያሉት አቶ ሽመልስ ድሉ በብዙ ወጣቶች መስዋዕትነት የመጣ መሆኑን ጠቁመዋል። አቶ ሽመልስ እንዳሉም ለኦሮሞ ህዝብ ጠላትና ደንቃራ የሆኑ አካላት ለውጡን ወደኋላ ለመመለስ ሲሰሩ ነበር በማለት ስማቸውን ያልጠቀሷቸውን አካላት ወቅሰዋል። ዛሬም እነዚህ አካላት ከኦሮሞ ህዝብ ጋር ተመሳስለው ለእኩይ ዓላማቸው ማሳካት መሳካት የቻሉትን ሁሉ እያደረጉ ነው ያሉት አቶ ሽመልስ፣ ሆኖም ሀሳባቸው ሊሳካላቸውም አልቻለም ብለዋል። የኦሮሞ ህዝብ በዚህ መንግስት ጋር በጽናት የቆመው ችግሮች ሳይኖሩ ቀርቶ አይደለም ብለዋል። ሆኖም አሁንም ታጥቀው የህዝቡን ሰላም የሚያውኩ ኃይሎች መኖራቸውን ጠቅሰው እነዚህን ኃይሎች አጥፍቶ የህዝቡን ሰላም ማረጋገጥ አልተቻለም ብለዋል። ከዚህ በኋላ በኦሮሞ ፖለቲከኞች መካከል ጣት መቀሳሰር እንደማይኖርና ልዩነቶች በንግግር መፍታት ብቻ እንደሆነ አቶ ሽመልስ አውስተዋል። የተከበራችሁ አድማጭ ተመልካቾቻችን የሰዓቱ ዜናዎች እነዚህ ነበሩ። ከሰዓታት በኋላ በሌላ ታማኝና ትኩስ መረጃ እስከምንገናኝ ሰናይ ቆይታ